ሰዓትን በአግባብ ስትጠቀሚ ሪካርድም ትሰብረ ያለሽ ሪካርድ ሰዓት ስለሆነ ማለት ነው። አሸንፍ ይሁን አደርገው ይሁን አላደርገው ይሁን ያተርፈኝ ይሁን ያከስረኝ ይሁን ተብሎማ አይገባም፣ አደርገዋለሁ። እነ ሻራተን፣ ሂልተን፣ ማሪዮት ምና ሂልተን መቼ ነው የተቋቋመ ስትይ፣ በዚህ በዚህ ጊዜ የእኛ አቶ በቀለሞን ላይ ቀድሟቸው ነበረ እነሱ ሳይፈጠሩ አተበቆል መሆናቸው ይሄንን ሆቴል ነበራቸው። ሩጫውም ንግዱም ያው አንዱ የስኬት መለኪያው በቁጥር የሚታየው ገንዘብ ነው እንደምታውቀው። ግን ትምህርት ቤት ውስጥ ተምረን አይደለም የምናድገው። እንዴት እንያዘው? እንዴት ነው የምናገኘው? ካገኘነውስ በኋላ እንዴት ነው የምናባዛው? በእኔ ሲትዌሽን ብነግርሽ እሱ ገንዘብ አይሰጥም ይቋጥራል፣ ምናምን አሁን ብናድርጌን የምቋጥረው የት ግን ቋጥር የት ጋር እንዳደረኩት ደግሞ የሚገነዘብልኝ ሰው ቢኖር፣ መቼም ዛሬ ብዙ ብዙ ይትከተሉኛል ብዬ ነው የማስበው። ዘግሬትነስ ሾ ተመልካቾቻችን፣ ዛሬ በጣም የምንወደውን የምናከብረውን፣ የሀገር ኩራት የሆነውን ሻለቃ ኃይሌ ገብረሥላሴን ነው ይዘን የመጣ ነው። እንግዲህ ያው እንደምታውቁት ትምህርት ቤት ውስጥ ብዙ ስለስኬት ስኬት፣ ስለ ሀብት፣ ስለ ገንዘብ ስለሚያስፈልጉን ነገሮች ያው ህይወት ላይ ወተን የምንለማመዳቸውን ነገሮች ብዙ ሳንማር እንወጣለን እና በህይወት ውስጥ ተጉዘን በራሳችን ድካም ነው የምንማረው። ነገር ግን እንደዚህ ራሳቸው በህይወት ልምዳቸው ብዙ ቦታ ላይ ከደረሱ ሰዎች ልምድ፣ ሂደት፣ አካሄድ መማር ብንችል ጥሩ ነው ብለን እናስባለን። ዛሬ ከሱ ጋር ስለ ስኬት እናወራለን። ከስኬት ጀርባ ስላሉ በጣም አድካሚ ስለሆኑ ፈታኝ ስለሆኑ ጉዞዎች የምናወራለን። ከዚህ ደግሞ ብዙ ትምህርት እንማራለን ብዬ አስባለሁ። ሻለቃ ኃይሌ በጣም ነው ማመሰግነው። እንኳን ደህና መጣህ፣ እንኳን ለአዲሱ ዓመት አደረሰ ያው ዛሬ በጣም እንድታስተምረን እንድታሳውቀን የምፈልገው ትልቅ ሀሳብ አለ። በስራ በሙያ ብዙ የምናደንቀው የምንኮራበት ሂደት አለ አብረውን ደግሞ ለሚመለከቱን ወጣቶች ተመልካቾች ያ ሂደት ምን ይመስል ነበር? ከስኬቶች ጀርባ እኛ ከምናያት ከዛች ድል ጀርባ በጣም ብዙ ልምምዶች እንዳሉ ይሰማኛል። ለምን ማንም ሰው እንደዚ አይነት ልቀት ደረጃ ላይ ለረጅም ዓመታት መቆየት ዝም ብሎ የሚመጣ ነገር አይደለም፣ እና እኛም ደግሞ በየራሳችን የህይወት ሂደት ውስጥ ያንን እንድንማር ነው ዛሬ ውይይታችን የሚሆነው። እስቲ እሱ ላይ ከዛ ከስኬት ጀርባ ያሉትን ሂደቶች እስቲ አውራ። አመሰግናለሁ። እንግዲህ ያው አንዳንድ የፈረንጆች የተለያየ ካምፓኒዎች ይጠሩኛል። ምንድን ነው የሚጠሩኝ? ኢንስፓይሬሽናል ስፒች አድርግልን። ኢንስፓይሬሽናል ስፒች ማለት ነው፣ ይሄ ምንድነው አነቃቂ እኔ አይገባኝም። ማለት ምንድን ነው ያነቃቃቸዋል? አሁን ፈረንጅ ልጅ ያነቃቃለሁ። እነሱ ያደገ አገር፣ ለካ እነሱ ትሬኒንግ ሁሉ ጊዜ ይሰጣሉ። ምንድነው ትሬኒንጋቸውም ለምሳሌ ያህል ይሄ በአንድ ካምፓኒ ውስጥ ሰስቴናቢሊቲ፣ ፕሮዳክቲቪቲ ምንጥር ሲሆ የሚሉት ነገር አለ። ትሬኒንግ ሲሰጡ ከዛ በመሀል እኔን ይመጡና ስለ አለፈው እንትን ተናገር ይለዋል። ማለት በስፖርት እንዴት እንዳለፍክ እንዴት እንዳሸነፍክ ይህ ነገሮ ይጠይቁኛል እንዲህ አድርጌ ከዚህ ተነስቼ ከዚህ እንትን ትሬኒንግ ሰርቼ ከዚህ ደግሞ አድርጌ በዚህ ይህንን ውድድር እንደዚህ ሪከርድ ለመስበር እንደዚህ አድርጌ በየደቂቃው በየዘገንዱ እያልኩ አስረዳ አስረዳና ከዛ መጨረሻ ላይ ያው አንድ ሰዓት እናገራለሁ ተመክሮን ከዛ አስተማሪው ወይንም ደግሞ የንትኑ ዋናው ያመጣና ይለቅም ይለቅም ይለቅም እና ለነዛ በጣም ትልልቅ ለሆኑ በዛ በካምፓኒ ውስጥ ዚያሪ ትን ይሆን አሁን እዛ ቦታ የኔ ትምህርት በእውቀቱም በምኑም በምኑም በምኑም ኮምፓሪዝም የሌለ ነገር ማለት አያደርጉትም ከእኔ ኃይሌ ከነሱ ግን እነሱ የሚፈልጉት ምንድን ነው በእያንዳንዱ ውስጥ ተመሳሳይነት ያላቸው ነገሮች አሉ። ለምሳሌ አሁን እኔ ያለፍኩባቸው መስመሮች እኔ ስነግራቸው እነሱ ከድርጅታቸው ከካምፓኒያቸው፣ ለምሳሌ ሲመንስ ካምፓኒ ትልቅ ካምፓኒ ነው፣ ኮካኮላ ካምፓኒ ትልቅ ካምፓኒ ነው። እነሱ ጋር ነው የሄድኩት። እነሱ አሁን ለምሳሌ ኮካኮላ የአፍሪካ እንትኖችን በሙሉ ጠርተው እዛ ላይ ነው የተናገሩ። ሲመንስ በዓለም ላይ ያሉ ባይገርምሽ የሲመንስ ሲኦ ቁጭ ብሎ ይሰማኝ ነበር ሲኦ ወይዘ ይገመኖች ስ ትኬት ከፍዬ በአውሮፕላን ሄድኩ። እሱ በራሱ አውሮፕላን መሄዱ እኮ በቃ ሰምቶ ኦፍኮርስ ለሌሎቹ ለ ለሀይል ብሎ አልመጣም። ለዛ ዝግጅት ግን እንደ አጋጣሚ ሆነ ቁጭ ብሎ ይሰማ ነበር። ስለ ይህ ተሞክሮ ምና እንደ አጋጣሚ ሆነ ደግሞ ስፖርትም ይወዳል እና ምንድን ነው የሚያደርጉት መሰለሽ የኔን ተሞክሮ የኔን ስፖርት ይወስዱትና ለእነሱ ለሴልስ እንትኖቻቸው ለፕሮዳክቲቪቲ እንትን በሉ ይሰጠዋል እና አሁን አንቺም እንግዲህ ሌሎቹ የኃይሌ የተሞክሮ ምን ይመስላል ባክግራውንዱ? እንዴት ተነስቶ እዚህ ደረሰ? ለሚለው ሁሉም የየራሱ የሆነ ጎል አለው የየራሱ መሆን የሚፈልገው አንዱ ተነስቶ ዶክተር መሆን ፈልጋለሁ፣ ዘፋኝ መሆን ፈልጋለሁ፣ ሯጭ መሆን ፈልጋለሁ፣ ኢንጂነር መሆን ፈልጋለሁ፣ አፓይለት መሆን ፈልጋለሁ ምናምን ይላል። አሁን እነዚህን ለመሆን እኔ አሁን ሩጫና ኮካኮላ ካምፓኒ ምን አገናኘው? ሩጫና ሲመንስ ካምፓኒ ምን አገናኘው? ያለሽ ጎሉ ይላ እንጂ የስኬት ፕሮሰሱ ኦልሞስት ተመሳሳይነት አለው። እና ሁሌ እላቸዋለሁ ልጆቻችንን ስናስተምር ኃይሌ እዚህ የደረሰበት ሌላውም ደግሞ ካምፓኒዎች ሌላውም ሰው በዓለም ላይ እንግዲህ ሰክሰስፉል የሚባሉ ሰዎች ሰክሰስፉል ማለት እንዲያው ብዙዎች የማያደርጉት ጥቂቶች የሚያደርጉት ይመስላል። ግን ብዙዎች ልናደርገውን እንችላለን። የምንከተለው ግን ምንድን ነው? ያንን ተከትሎ ለመምጣት ያንን ለማድረግ አሁን ለምሳሌ እኔ ከአርሲ ክፍለ ሀገር ከአንድ መንደር ተፈጠርኩና ከዛ ተነስቼ ትምህርት ቤት ገብቼ በየቀኑ 10 ኪሎ ሜትር ተጉዤ 10 ኪሎ ሜትር ወደ ቤት ተመልሼ ሀያ ኪሎ ሜትር በየቀኑ ግብርና እየሰራሁ ከቤተሰብ ጋራ ከምናምን ጋር አደግኩ እና ከዛ እያልኩ እያልኩ መጥቼ እነ ምሩጽ ይፍጠር ሩጫ ሲሮጡ እና አበበ ቢቂላን እንትን በማለት አደግኩና ወደ እንትን ወደ ሩጫ ገባሁ። ሩጫ ገባሁ። ሩጫ ስገባ እንግዲህ ዝም ብሎ ብቻ እንትን ስለተለቀቀ እንደው በቃ ሩጫ መሮጥ ስለሚሮጥ ብቻ አይደለም። ውስጡ ያሉ ነገሮች አሉ። አንድ ሰው መጀመሪያ ቅድም ጎል አለው ዓላማ አለው ብዬሻ አለው የኔ ጎል ዓላማ ብዬ በዛ ጊዜ ወይም ደግሞ እንትን ብዬ ያስኩት ሩጫ እንደነከሌ መሮጥ ማሸነፍ ለእነሱ ለመሆን ምን ያስፈለገኝ ነበረ? አይኒድ ዲስፕሊን ምንድን ነው? ዲስፕሊን ያልሽ እንደሆነ ጨዋ ጨዋ ሰው ምናምን አይነት ነገር አይደለም። ዲስፕሊን የሚባለው ምንድነው? ስፖርት ምከፍላት ዋጋ ነች። ምከፍላት ዋጋ ገብቶሻል አይደል? እያንዳንዷ ነገር ጠዋት ተነስቶ ትሬኒንግ መስራት ወይንም ደግሞ እረፍት እንዴት ማድረግ፣ ትሬኒንግን እንዴት መጨረስ፣ ሰዓቱን በአግባብ እንዴት መጠቀም። አይ ሰዓቱን በአግባብ ስትጠቀሚ ሪከርድም ትሰብር ያለሽ ሪከርድ ሰዓት ስለሆነ ማለት ነው። ኢብን ኦሎምፒክን ማሸነፍ ሰዓት ነው። ወልድ ሻምፒዮን ምንትን ማስብ ሰዓት ያቺ ዲስፕሊን ምልሽ እንግዲህ ድም ጎል አውርቼሻለሁ። ጎል ማለት አላማ፣ ወዴት ምን መሆን እንደምፈልግ። ከዛ ዲስፕሊን አለ እና ሶስተኛው ደግሞ ጠንክሮ መስራት። ጠንክሮ መስራት ደግሞ ያው በምትሰቂው ልክ ምን አይነት ጥንካሬ አንዳንድ ጊዜ አስር ኪሎ ሜትር መሮጥ ፈልጎ ሁለት ኪሎ ሜትር ላይ አሞቱ ፍስስ ይላል። ጠንክሮ ሰራ አያው ዛር ይችላል አላበኝኩ በጣም ሲደክመኝ ነው ትንፋሽ እኮ ስቲል ነው የሰራሁት ይላል። አለን ጊዜ ደግሞ ስለ ዲስፕሊን ሰዎች ዲስፕሊን ስናወራ በቃ እኔ ማድረግ ያለብኝ እንደከላ አርፍ ያለው እንደከላ እንትን ብዬ አለው እንደከላ፣ አንዳንዴ ምን አይነት ረፍት አደረግ፣ ምን አይነት ምግብ በላ፣ ምን አይነት እንትን አደረግ ዲስፕሊን ውስጥ ምን አይነት በጣም ብዙ ነገር አንዳንዴ እንደነዚህ አይነት ሲትዌሽኖችን ምንድን ነው መሰለሽ የሚባሉት በዚህ በአንድ ሰው ከሆነ ማን ላቀደው ወይንም ደግሞ ላለሙ አላማ ሰክሰስፉል ለመሆን የሚከፍለው መስዋዕትነት እንዴው ምናልባት ሲምፕሊ ምን ይባላል መሰለሻው አንድ ያረገዘች ሴት በጣም ምጥ ውስጥ ሆና ብዙ ብዙ አመጣ እንግዲህ ትወልዳለች። ልጇን ከወለደች በኋላ ሁሉ ነገር ይረፋል። ያውም እንደው የሚባል የለ እንደ በእኛ አባባል አለ፣ ምጡን እርሺው ልጁን አንሺው አይደል? አንዳንድ ጊዜ የእንትንም ሰክሰስ እንዲህ ነው። ያ ግን የተፈጥሮ ግዴታ ስለሆነ ስለሚያስገድድሽ ነው። የማርገዝና የመውለድ ተፈጥሮ ነው። በቃ ያቺ ትሄዳለች። ወደ ሰክሰስፉል የሚሄድ ኦልሞስት ተመሳሳይ ነው። ስችሽ ነው። ችግሩ ምንድን ነው መሰለሽ? ይሄኛው የመቶ ፕሮባብሊቲ ስላለው ለምሳሌ አንዲት ሴት አርግዝ ያለው እና የራሱ ጉዳይ ብላ ማቋረጥ ወይም ለምንድን መሰዋት ትከፍላለች። ይሄኛው ግን አቅደሻል፣ ፈልገው መስዋዕትነት መከፈል አለበት ያንን መስዋዕትነት ለመክፈል እና ያንን መስዋዕትነት ለማድረግ ከተዘጋጀሽ ጥሩ ፍሬውን ታመጫለሽ። ግን ያው ቅድም እንደነገርኩሽ የመተው ፕሮባቢሊቲ ስላለ፣ ኧረ በናትህ ተውን ደ እንደዚህ አይነት ምን አደከመኝ። አዎ እና እንዲህ ነው ያለፍኩት ለማለት ነው። እኔ አንዳንዴ ጠዋት በጠዋት ተነስቼ ዛሬ በቃ እንደዚህ አድርጌልና፣ አንድ ሰው ፕሮግራም ያደርጋል ልክ በቃ እንቅልፍ ድብነ ሲያደርገው ያቺ ጠዋት ትቀርና ቅጤል አንድ ሰላሳ ደቂቃ አራንድ አንድ ጨምር አንዱዛደ ያ ማለት ምንድነው? ሉዝ አደረገሽ ማለት ራስሽ ተሸነፍሽ። ሌላ ደግሞ አንዳንድ ሰው ይነሳና በቃ እስካሁን አጨስቁ ሲጋራ በቃ አቆማለሁ ይላል ነገ ከዛ አንድ ሁለት ቀን ካቆመ በኋላ አንዱ ቡን እያደረገ ሲመጣ እጭ ምን እንትን ይለኛልና ይጨምራል። ምን ሆነ? ተሸነፈ ማለት ነው፣ የራስን በራሱ ተሸነፈ። ስለዚህ እነዚህ ሰዎች መጠጥንም ለመተው ሲጋራም ለማጨስ መተው ጠዋትም እንቅልፍ ሀርድ ወርክም ለመስራት ሬዲ አይደለም። ምክንያቱም ራሱ ተሸንፏል፣ እንዴት ሌላውን ማሸነፍ ይችላል? ራስሽን እና በእኛው ስፖርትም በው በሌላውም ተመሳሳይ ነው። ሁልጊዜ ቅድም እንደነገርኩሽ ነው ለማስረዳት፣ ሲመንስ እና ኮካኮላ ከሀይሌ ሩጫ ጋር እንዲሁ ስታስቢ እንዴት ምን አገናኛችሁ ያለሽ ግን በጣም እንደሚገናኙ ያወኩት ከሚጠቀሙበት አንጻር ካየው በኋላ ነው። እልሻለሁ ቅድም እንዳልከኝ ደከም ሲል ያ ሁላችንም የሚያደክመን የሚጎትተን ነገር አለ በህይወት ውስጥና እንደዛ ሲሆን አንተ የሚገፋህ ምንድን ነው? እንዳትደክም የሚያበረታህ ምንድን ነው? አንዱ ምናሌ መሰለኝ። አንዳንዴ በቃ አሁን እቺ ነገር እኮ ሪኮርድ የምትሰብረው በቃ እንዲህ ተመጨረሻው የምትሟሟተው ያው ከፊት ያለውን አይተነዋል አይደል? ገንዘቧን እሷማ ብትኖሮ እነ ዱባይ ላይ የቀረቡ ነገሮች እንኳን ለመሟሟት አይደለም ደም ለማፍሰስ ሬዲ ነበርን። ምንድን ነው መሰለሽ ያለፉ ከፍተኛ የስራ ውጤቶችና የድምር ውጤቶች ናቸው እዛ ጋ የሚያመጡሽ። ቅድም ዲሲፕሊን ብዬሻለሁ። በዛ ዲሲፕሊን ውስጥ ካለፍሽ በኋላ እዚህ ጋር ሲመጣ በቃ አንዳንድ ጊዜ በሩጫ ትወስኛለሽ። ማሸነፍ አለብኝ የሚለው ወስነሽ ከሄድሽ በኋላ በቃ የፈለገው መስዋዕት ይከፈላል። ግን መጀመሪያ አሸንፍ ይሆን፣ አደርገው ይሆን፣ አላደርገው ይሆን አይ ያተርፈኝ ይሆን፣ ያከስረኝ ይሆን ተብሎማ አይገባም። አደርገዋለሁ እስከ መጨረሻው ድረስ ብለሽ ስትሄጂ ያኗ ሁሉ ምሳሌ ያህል የሲዲኒ ኦሎምፒክ እኔና ፖልተር ጋተን ብታይ በእንትን ቢሆን ፖልተር ጋተ አሸንፏል። ግን በውስጥ የተቀመጠ ነገር ደግሞ ኖማተሯት መከፈል ያለበት ይከፈላል ባለው ኮንዲሽን በምናምንማ እሱ ሂ ዋዝ ሞር እንትን ሆኑ ነበር። እና በውስጥሽ እንትን እምትይው አደርገዋለሁ እችላለሁ እምትይው ነገር ያ በቃ ወደ ኋላ እንዳትመለሽ ያደረግሻል። ኃይሌ ያው ሩጫው ላይ ተሳካልህ በጣም ብዙ ብዙ ሬኮርዶች ሰበርክ፣ እዛ ላይ ረጅም ዓመታት ቆየ ዓለም የሚያደንቅ ትልቅ ሰውነ። ከሱ ደግሞ ተሻገርክ እና ብዙ ድርጅቶች ደግሞ መፍጠር ቻልክ። እኛም የምንወዳቸው የምነዝናናባቸው ሪዞርቶች፣ ሆቴሎች አሉ ወደዚያ ደግሞ ገባ እስቲ ደግሞ የንግድ ሂደትን ነገር ያው እንዳልነው ቅድም ፕሪንሲፕሉ ተመሳሳይ ነው፣ ስራ ግቡ ይለያይ እንጂ የሚመሳሰል ነገር ይኖረዋል። ግን ንግድ ላይ ደግሞ ያው የሚጠይቀው አንተም ያንተም አቅም ቅድም እንዳልከው ከሩጫው ንግዱ ላይ ደግሞ የሚጠበቅብህ እንደ አንድ ቪዥነሪ፣ እንደ አንድ አስተዳዳሪ የሚጠበቅብህ ነገር ይለያል። ስለዚህ እዚህ ጋር ስትመጣ ደግሞ እንዴት ነበር ሂደት? አይ እሱ እንኳን ገና ነው፣ ብዙ ነገር ይቀረዋል። ትንሽ አሁን በሩጫ ምን አለ መሰለሽ የወጣቶች ቻምፒዮንሺፕ አለ አይደል፣ ወጣቶች ሩጫ፣ ከዛ የአዋቂዎች ሲል እንግዲህ ወጣቶች ላይ ነን አሁን ቢዝነሱ። በቢዝነስም ምን አለ መሰለሽ ያው በሆቴል ቢዝነስ፣ መኪና በመቀጣጠም ቢዝነስ፣ እንደ ሪል እስቴትም ቢዝነስ፣ የተለያዩ ነገር ያው ግብርና ምንም እየሞካከርኩ እንግዲህ ሁሉንም ለማሳካት እንሞክራለን። በዚህም አንድ እምነት አለን አሁን ምናልባት ሆቴሎቻችን ላይ ውድድራችን አሁን ውድድር ነው። አሁ ሆቴል እዚህ ሀገር አይተሽ እንደሆነ ብዙ ሆቴሎች ያው በቼን ቼን ሆቴል እየተባለ ነው። በቃ ኢትዮጵያ የገነባና ኢትዮጵያ ውስጥ መቶ ቼን ሆቴል ቼን ሆቴል ማን ነው ቼን ሆቴል ስቲ? አሁ እነዚህን ሂልተን፣ ሻራተን፣ ማሪዎት ምናምን ይሉናል። እነ ሻራተን፣ ሂልተን፣ ማሪዎት ምና ሂልተን መቼ ነው የተቋቋመው ስቲ? በዚህ በዚህ ጊዜ የእኛ አቶ በቀለሞን ላይ ቀድሟቸው ነበረ እነሱ ሳይፈጠሩ አተበቀለሞና ቼን ሆቴል ነበራችሁ። ጎበዝ ጎበዝ። እንዴት ነው ይነገር? እኛ ኮን ችል ነበር እኛን እንሳን ይችላል አስቀመጥ ነው። ስለዚህ አይ ይሄ ቼን ፈረንጅ እንደዚህ አረዘረዘ ጎበዝ። እኛው ራሳችን የኛው እኛው አበሾች አበሾቹ እንግዲህ የኛ ኃይሌ ሪዞርት ውስጥ ምንም ፈረንጅ አለ ብለሽ ተገልጋይ ፈረንጅ አለ እንጂ አገልጋይ ፈረንጅ አይኖርም። እንግዲህ በተቻለ መጠን አንድም መቻል መቻላችንን ማስቻል ማሳየት መቻል አለብን። ሁለትም ደግሞ ውድድሩ ከባድ ውድድር እንደሆነ አውቃለሁ። ኦፍኮርስ እነዚህ በጣም አድገዋል የተባሉ አድቫንስ ሄደዋል የተባሉ ከነሱ ጋር መወዳደር አለብን። ማን ተማን ያንሳል ማለት ለመሰለች እንግዲህ የትዕቢት ጉዳይ አይደለም። ውድድር ነው፣ ውድድር ነው። እርግጥ ነው እነሱ ብዙ አድቫንስድ የሆኑ ነገሮች ሊኖራቸው ይችላል። አሁን እኛ ደግሞ ያንን በተቻለ መጠን እንትን እያልን ኦፍኮርስ ጠልፎ መጣል እንዳይኖር ብቻ ነው እንጂ የምንጠነቀቀው እዚህ ጋር በዚህ በእንትን ውስጥ ለማለፍ ቸግረናል ብዬ አላስብም። ኦፍኮርስ እኔ አላምንበትም። አሁንም ቅድም እንደው አንድ ነገር አሁን ደጋግሜ የማስገነዝበው ለአድማጮቼ የእንትን ጉዳይ እኔ ትቢት እንትን የለብኝም በፍጹም በታሪክ አሁን ሰዎችን በማናናቅ አይደለም። ዌስተርን ወይንም ደግሞ ሌላ በማናናቅ አይደለም። ሪስፔክት አደርጋለሁ፣ ግን እመወዳደር ፈልጋለሁ። ውድድር እንድንወዳደር ልጆችንም ስናሳምን በለምን እን መወዳደር አለብን እዚህ በእንትን የመጡትን ብቻዬን ተወዳድረን በቃ አቅማችንን ማወቅ እኮ አንዱ በቃ የማሸነፍ ወይንም ደግሞ አየሽ ገብቶች አለ አይደለ ከዛ በኋላ ዞር ትይና አይ ጎበዝ እስቲ ቺቺ ላይ እንስራና ደግሞ መልሰን እንወዳደራለች ያለሽ። ግን በአሁኑ ሰዓት ባለው ነገር ያየሁት ነገር ኢትዮጵያ እንደምንችል እንደምንችል ኦፍኮርስ ጥሩ ተፎካካሪ ሆነሽ የደረጃ ማለት ምንድን ነው ወርቅ፣ ብር፣ ነሐስ እንኳን ባታገኚ ዲፕሎማ የሚባል አለ አይደል በዚህ በኦሎምፒክ ሰምተሻል። እኛ ግን ያው ሜዳሊያ ውስጥ እንደምንገባ ነው። በሂደት ደግሞ ወርቁን እንደምንወስደው አልጠራጠርም። እነዚህ ሩጫውም ንግዱም ያው አንዱ የስኬት መለኪያው በቁጥር የሚታየው ገንዘብ ነው። በየሰው ልጅ ሕይወት ውስጥ ለራሱ መጠቀሚያ መገልገያ የፈጠረው አንድ መሳሪያ ነው አደለ? አንድ መገልገያ ነው ገንዘብ። እንደምታውቀው ግን ትምህርት ቤት ውስጥ ተምረን አደለም የምናድገው፣ እንዴት እንያዘው፣ እንዴት ነው የምናገኘው፣ ካገኘነውስ በኋላ እንዴት ነው የምናባዛው? ከዛ ደግሞ የሚያልፍ ለትውልድ የሚያልፍ ለአገር ለዓለም የሚጠቅም ሀብት እንዲሆን ደግሞ እንዲደረጅ ምን እናድርግ የሚለውን አልተማርም ነው። በሂደት ነው፣ በሂደት በማንበብ ከሰዎች በመስማት ነው የምንማረው። እና እስቲ እሱ ላይ ደግሞ አሁን አንተ ማሻገር ችለሃል። በሩጫ ቀጥታ ለአንተ ከሚከፈልህ ከዛ ላይ የወሰድከውን አሁን ደግሞ ለብዙ ሰዎች ሊዳረስ በሚችል መልኩ እያሻገርከው ነው፣ እየተሻገረ ነው ያለው። እና እንዴት አሁን ማንም ምናልባት ዩኒቨርሲቲ ሆነው ገና እየተማሩ ያሉ ወጣቶች ያዩናል። ስራ ላይ ያሉ ወጣቶች ያዩናል። የአብዛኛው ምናልባት ላይነገር ይችላል፣ ላይወራ ይችላል። የንግግር አንዱ ቶፒክ ሆኖ ላይ እነሳ ይችላል ገንዘብ ግን መነሳት ያለበት መወራት ያለበት መማር ማወቅ ያለብን ነገር ነው እያስባለሁ። ስለዚህ እሱ ላይ ያለህን ከአመለካከትህን እነሳ እንዴት ነው የምታየው? ገንዘብን አጠቃቀም ምን ይመስላል? እንዴት ደግሞ እኛ ደግሞ እስቲ ምን እንማካንት አካሄድ ምንድ ነው መሰለሽ አሁንም ወደ ኋላ እየመለስኳቸው ልሂድ። አንዳንድ ጊዜ እንዴ ተደምድሟል እኮ ሀብታም አይጸድቅም ተብሎ ተጽፏል። እኔ ትጋል ተጻፈ አላቅም። እኔ እንኳን እኔ ይሄ ነገር ፈጽሞ ተቀብየውም አላቅ። እንደውም ድህነት ነው እንትን ኃጢአት ኃጢአት ለእኔ እሱ ነው ኃጢአት። ሲጀመር አንዳንዱ ይነሳና በጣም ፊገር የሆኑ ሰዎች ምሁሮችም እንዲሆን ይችላሉ፣ በጣም ታዋቂ ነገር ሊሆኑ ይችላሉ። ይመጡና እኔ የገንዘብ አፍቃሪ አይደለሁም ምናምን ይላል። እስቲ ዞር ይልና ደግሞ ከሰዓት በኋላ እዛው ለሰራበት ኢንተርቪው ምናልባት በገንዘብ ተስማምቶ ሊሆን ይችላል። ያችን ገንዘብ አንጣት ይልና ሲያስጨንቅ ታገኘዋለሽ። እዛ ፊት ለፊት መናገር ሌላ ቦታ ነው፣ ጀርባ ያለ ገንዘቡ ይኑርሽ፣ ግን ገንዘቡን አናምልከው። እሱን ልስማማ ይችላለሁ፣ ግን ገንዘቡን እንድትሰሪበት ነው። ኦፍኮርስ ዝም ብሎ አሁን እኮ ሁላችንም የምንጣጠረው ለሱ ለማግኘት ነው የምንጣጠረው ችግሩ ምንድን ነው መሰለሽ? የአወጣጣችን መንገድ ላይ ችግር አለው። አንዳንዱ ኦኬ፣ እቺ ያገኘኋትን ለዛሬ ለዚች ችነች። አሁን እንግዲህ እዚህ ጋር ዳቦ ካለ አሁን ይሄ ከተወደድብኝ እዛ ጋር በቆሎ በልቼም ቢሆን ኖራል፣ ወይንም ደግሞ እንደ ቤቴ እንደ ራሴ እንዳቅሜ ምናምን አድርጌ ይሄዳል። ከዛ ደግሞ ያ የሚኖረውን ለሌላ ኢንቨስትመንት ለሌላ ኢንቨስትመንት፣ ኦፍኮርስ በእኔ ሲቹዌሽን ብነግርሽ እሱ ገንዘብ አይሰጥም ይቋጥራል ምናምን የት ግን ቋጥሬት ጋር እንዳደረግኩት ደግሞ የሚገነዘብልኝ ሰው ቢኖር መቼ ዛሬ ብዙ ብዙ ይትከተሉኛል ብዬ ነው የማስበው። አንዱ ከጎዱን ነገሮች ሴቭ ማድረግ ምክንያቱም የሰለጠን ህዝብ ሴቭ የሚያደርግ ህዝብ ነው። ሴቭ የምታደርገው ገንዘብን ብቻ አይደለም ጊዜም እኮ እስ ፓርት ኦፍ ማለት አሁን እኛ የምናደርገው መጨረሻ ላይ የተተርጉሙ የወጣን ገንዘብ ወይም በንትን ለምሳሌ ያህል አንድ ሰው ላገለገለበት የጉልበት ዋጋ በወር የሚከፈለው መጨረሻ ላይ በአንድ ሺህ በሁለት ሺህ ተሰጥቶት ሊሆን ይችላል። ግን ይህንን ለማግኘት ያወጣቸው የጊዜ ወጪዎች፣ የኤነርጂ የምናምን የምናምን እነሱ ሰፊ ያልተደረጉም። እነሱን አኩሙሌት አድርጎ ስላየው እንጂ ያለው እኮ እዛ ጋር እዛ ጋር ሴፍ የምታደርጊው ነገር እዚህ ጋር ሴፍ ታደርጊዋለሽ። ያን ገንዘብ ደግሞ ሴፍ አድርገሽ ለምን ለአንቺ አይደለም ለቀሪ ህይወትሽ ሁሉ ትጠቀሚበታለሽ። አሁን ያ ነገር አሁን አንዳንዱ ቲበስ ትመጣና ኧረ ለማን ብልህ ነው ለየትኛው ጊዜ ነው ምን አንድ ፎቅ አይበቃህም? ይሉኛል። ለማ ብለህ ነው ዝም ብለህ እንትን እምትለው? ለማ ደግይ ስራ የምሰራው ለማ ብዬ ነው? በቃ ለራሴ ብዬ ነው። ለአንዱ አንዳንድ እኮ ታድያ በቃ አይበቃህም። የመብላት የመጠጣት ጉዳይ አይደለም። ከዛ በላይ የሆኑ ነገሮች አሉ። ምን እርካታ የሚባል ሳተስፋክሽን የሚባል ነገር አለ። እንዴት ነው ሰው አንድ እንጀራ ነው የምበላው ይላል እንደነሳና፣ አንዱ ያንድ እንጀራም ጉዳይ አይደለም ይሄን ዋየሽ አሁን ወስዶ ከትክቶን ከትክቶን ከትክቶን ሳንወጣ ቀርተን የዓለም ተረጅ ሆነን እዚህ ቀ ተቀመጥን። ከዛ መውጣት አለብን። ከዛ እንድንወጣ ገና መጀመሪያ የመጀመሪያው ኢምፖርታንቱ ያለን የምንድን አመለካከት የምንድን ነው የሚባለው የአመለካከት አስተሳሰብ ዋት ይባላል ለውጥ ማምጣት አለብን። አመለካከታችን መለወጥ መቻልን መለወጥ አለብን። ኃይሌ ቋጣሪ ነው፣ ኧረ ፈቶ ሊሰጠው ይፈልጋል። ሞኝነቷችሁን እዛው ተውት በሏቸው። እኔ በተቻለ መጠን ያው ፎቁም የተሰራው ተቋጥሮ ነው፣ ሆቴሉም የሚሰራው ተቋጥሮ ነው። ሲሰራ ግን ሁሉም በየእንደየችሎታውና እንደየስራው ያገኛል። ዝም ብሎ ሲሚንቶ አለ ገንዘብ አይመጣም፣ የጉልበት ስራው አለ ገንዘብ አይመጣም፣ ብረቱ ያለ ገንዘብ አይመጣም ማለት ነው እንጂ። ገንዘብ የደምስር ነው የሚሉም አንዳንድ አሉ። ደስ ይሉኛል። እውነት ነው፣ እውነት ነው፣ የደምስር ነው እንትን እና ብቻ በጣም በርካታ ነገሮች አሉ። በገንዘብ ከተነሳ ውለን ማደር አለብን። ገብቶሻል አይደል? የገንዘብ ጉዳይ ውለን እናድራለን። ምክንያቱም በጣም ብዙ ክፍቾች ስላሉት፣ በአብዛኛውን ነግረህናል። ከዚህ መማር ለቻለ በጣም ብዙ ነገር ነው የወሰድ ነው። ኃይሌ ለማጠቃለል ለወጣቱ እንደው ቢያውቀው ቢረዳው ብለህ ብመንገር የምትፈልገው ነገር ካለ ወጣቱ ይሄንን ራሱን ካወቀ በኋላ ሁለተኛው ነገር ማድረግ ያለበት ራሱን እንዳያታልል። አንድ ሺህ ሰው ማታለል ይችላል። ዱት ነው ምለው ይበለው ይቅጣፍ። ራሱን ያታለለለታ፣ ግን የመጀመሪያ ተሸናፊ፣ የመጀመሪያ ወዳቂ አሁን ትምህርት ቤት ውስጥ ምናልባት ኩረጃ ምናምን ምናምን አልፏል እሱ በቃ ዩኒቨርስቲ ገብቶ መስሎታል። በቃ ወድቋል፣ እዛ የመጀመሪያ ወዳቂ። እሱ ሄዶ ሄዶ ሄዶ ሄዶ ሄዶ መጨረሻ ላይ እንዲያውም ፎቁን፣ ማለት የወጣበትን ፎቅ በጨመረ ቁጥር የመሞትና ስብርብሬ ማለት፣ ሬሳው ያለ መገኘት ሻንሱም እየበዛ ነው የሚመጣው። ስለዚህ ይሄ ሰው ማድረግ ያለበት መጀመሪያ ላይ ይሄ ወጣት መጀመሪያ ላይ ራሱን እንዳያታልን ራሱን እንዳይሰርፍ መጀመሪያ። አሁን ሁለተኛ ሁለት ነጥብ ሰጥሽ። ከዛ ሶስተኛው ነጥቡ ይሄ ወጣት ጊዜ በጣም ኢምፖርታንት መሆኑን ማወቅ አለበት። በዚህ በወጣትነቱ ሁሉን ነገር ሊያደርግ ይችላል። በዛች በክፍል ውስጥ አምስተኛ ክፍል ሆኖ ስለ ስድስተኛ ክፍል መስሪያው ጊዜ እሱ ነው የሚያሻገረው ጊዜ አጠቃቅም ጊዜ አጠቃቅሙ ሲል በጊዜው መስራት ያለበትን ማድረግ ያለበትን ማድረግ መቻል አለበት። ሌላው ነጥብ እንግዲህ ቅድም እንደነገርኩሽ ያው ሁላችንም መነሻችን ጎል አለን ብዬሻል። ቅድም ተናግሬ ያለው ይህም ወጣት ዲስፕሊን ነው። ለዛ ለሚሰራው ስራ ዲስፕሊን ሊኖረው ይገባል። ወጣት የነብር ጣት ይላል። የነብር ጣት ታውቂያለሽ አይደለ? ምን ማለት ነው? ሁሉን ነገር ማድረግ ይችላል፣ መሟጨር ይችላል፣ እንትን ማለት ይችላል። ለሁሉም ነገር ለሚጠቀመበት ነገር ከተጠቀመበት ማድረግ ይችላልና ደግሞ በጣም ኢምፖርታንት ሰዓቱ እሱን ወደ ኋላ ብትይ ህፃን ጊዜ ነው፣ ጡጦ ጊዜ ነው ብዙ ማይታወቅ። ወደፊት ስትጅ ደግሞ ልጁና ይመጣል። አሁን የሆኑኑ መሰራት ያለበት መደረግ ያለበት ወጣቶች ጊዜያችሁን ተጠቀሙበት ነው ምለው። አመሰግናል ሰላም እንዴት ናችሁ? የግሬትነስ ሾው ከተለያዩ እንግዶቹ ጋር አብሯችሁ ላለፉት 11 ዓመት ቆይቷል። የተለያዩ ሀሳቦችን እውቀቶችን፣ ልምዶችን፣ ትምህርቶችን የምንማርበት ዝግጅት ነው። ይሄ ዝግጅት ለብዙ ሰዎች ህይወት መለወጥ ምክንያት ሆኗል። በሀገርም ውስጥ ከሀገርም ውጭ አሁንም ደግሞ የተለያዩ አዳዲስ ይጠቅማሉ ብለን የምናስባቸውን ዝግጅቶች ወደ እናንተ እናቀርባለን። በዚህ አብራችሁን ለመሆን ሰብስክራይብ እያደረጋችሁ ሀሳባችሁን እየሰጣችሁን ቤተሰቡ ነው